ሰላም ጤና ይስጥልን። ወደ የኪሮድ ሚዲያ ቤተሰቦች ሰዎች ዛሬ የሚገኘው ወልቂጤ ከተማ አዲሱ ደብል ሮድ መንገድ ግንባታ ላይ ነው የሚገኘው። እኔ ያለሁት ሻርፕ የግራና የቅ መሀል አካፋይ መንገድ ላይ ነው ያለሁት። እንደሚባለው ከሆነ ከዚህ ከ ከአንዱ ጠርዝ እዛ ጠርዝ ድረስ 7 ሜትር፣ ከዚህኛው ጠርዝ ደግሞ እዛኛው ጠርዝ ድረስ 7 ሰባት ሜትር እንደሚሆን ተነግሯል ማለት ነው። ሁለት መኪና ያሳልፍም ተብሎ እየተነገረ የነበረው ምናልባት የአንድ መኪና ኮን ሁለት ሜትር ከ50 ቢሆን ሁለት መኪና አምስት ሜትር ነው። ኦልሬዲ ወደ ሁለት ሜትር ትርፍ አለ እና አትጨነቁ ይበቃል እያሉ ነው ያሉት። እንዳልኳችሁ ይሄኛው ከዋናው አስፓልት ጠርዝ ላይ ከዚህ ከርቭስቶን አንስተን እዛ ጋር ድረስ ያለው ከርቭስቶን ድረስ ለሳይክል ለሚያሽከረክሩና ግሪነሪ ተብሎ የተለቀቀ ነው። እዚህ ጋር እንደምታዩት ከርቭስቶኖች የሉም ማለት ነው ይህም ደግሞ ምንድነው ከላይኛው ከርቭስቶን ስታች እስከሚገናኝበት ቦታ ድረስ ሰባ ሜትር ለመኪና ፓርኪንግ ተብሎ በከተማው ላይ ከላይ እስከታች ባለው ስምንት ቦታዎች በግራና በቀኝ የሚለቀቁ ሰባ ሰባ ሜትር የሚሆኑ የመኪና ፓርኪንግ ቦታዎች ናቸው ማለት ነው። እንወዳችኋለን። ወልቂጤን ለምትወዱ ወልቂጤ ስታድግ ስትለማ ደስ የሚላችሁ የምትወዱት በሙሉ እንኳን ደስ አላችሁ። እንዳልኳቸው አሁንም ደግሞ አለ ወልቂጤ ለውጥ ላይ ነች። ኖ ይምጡ፣ ቦታ ሳያልቅ የሚለማ ቦታዎች ስላሉ ይምጡ፣ ያልሙ። ወልቂጤን እናሳድግ፣ አብረን ተያይዘን እንደግንላለን። ሰላም በያላችሁበት። እንወዳችኋለን።